እምነት የሚባለው መጽሐፍ ቅዱስ መጽሐፍ ቅዱስ ያሰኘው ራሱ በነገራችን ላይ ቅዱስ ቅዱሱን ሀሳብን ስላገኙበት ነው። አባቶች ቅዱሱን ሀሳቡን አግኝቶ ይሄው ለእኛ ስላስተላለፉ ነው እንጂ መጽሐፍ ቅዱስን ይዞ እኮ በጣም ኢንሊጂሰስን ብትመለከት ከእናንተ ራሱ ካልቪኒስትንም ሌላ አንተ አ ካልቪኒስት ይመስለኛል። በዛ ልክ የተረዱት ከአባቶች በጣም የራቁ ብዙ አለ። በቃ ጭራሽ ከመጽሐፍ ቅዱስ የራቁ ስቲል ግን መጽሐፍ ቅዱስን ይዟል። መጽሐፍ ቅዱስን የያዙ ግን ከመጽሐፍ ቅዱስ ውጭ የሆኑት መጽሐፍ ቅዱስ ብቻ እያላችሁ ማለት ነው። ዲያቆን እዘጋ አንድ ጊዜ እንትን ልበልና ይሰማል በቋርጠ ነበር አይ በአወራሁ አሁን አባቶችን ቶታል አባቶችን ኢግኖር አድርጌ እንደማወራ አርገ ነው እያወራ ያለው እና አባቶችን ኢግኖራ አናደርግም። አባቶችን እናከብራለን፣ እንቀበላለን። የአባቶችን ትምህርት እንመዝናለን ግን የምንመዝነው ከእግዚአብሔር ቃል ጋር ገብቶሃል። አሁን ጥሩ ነው ጥሩ ቃል ነው የተናገርከው፣ ግን ይመስላል ጥሩ መጽሐፍ ቅዱሱን ለአንተ ሰጠው ለአንተ ለራስ መጽሐፍ ቅዱስ ብቻ ለምትለው እግዚአብሔር ቃል የምትለው መጽሐፍ ቅዱስ ነው። ለአንተ ሰጠውና ለሌላ ሰውም መጽሐፍ ቅዱስን ሰጠው። ለሁለታችሁ ከሰጠዋችሁ በኋላ ማን ነው የመጽሐፍ ቅዱስን ሀሳብ ያገኝ?